በአሜሪካን እና አውሮፓ ሀገራት የሚኖሩ የወላይታ ተወላጆች የመሰረቱት ወልቃ ዲያስፖራ ማህበር በድንገተኛ የእሳት አደጋ የወደመውን ኦቶና ሆስፒታል መልሶ ለማቋቋም ከ1.7 ሚሊዮን ብር በላይ የሚገመቱ የሕክምና ቁሳቁሶችን አበረከተም። አደጋው ከተከሰተበት ወዲህ በሆስፒታሉ የተሟላ የሕክምና አገልግሎት ለመስጠት አዳጋች መሆኑን የገለጹት የሆስፒታሉ ቺፍ ኤክዚክዩቲቭ ዳይሬክተር ዶክተር ወኪል ወልዴ ማህበሩ ያበረከተው ቁሳቁስ የተቋረጡ የምርመራ አገልግሎት ግሎቶችን ለማስቀጠል የሚያግዝ ነው ብለዋል። በስፍራው የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በየዕለቱ በብዙ ሺዎች የሚቆጠሩ ዜጎች የሚገለገሉበት የኦቶና ሆስፒታል በሙሉ አቅሙ ወደ ቀድሞ አገልግሎት እንዲመለስ ርብርብ እየተደረገ መሆኑን ገልጸዋል። ዝርዝሩን ያሰናዳው አዲስ ዓለም ሞገስ ነው። በአሜሪካና በሌሎች አውሮፓ ሀገራት የሚኖሩ የወላይታ ተወላጆች ያቋቋሙት ወልቃ ዲያስፖራ ማህበር በቅርቡ ባጋጠመው የእሳት አደጋ የወደመውን የኦቶና ሆስፒታል መልሶ ለማቋቋም የሕክምና ቁሳቁሶችን ድጋፍ አድርጓል። ሆስፒታሉ ከአካባቢው ማህበረሰብ አልፎ ከሌሎች አጎራባሽ ስፍራዎችም ለሚመጡ ታካሚዎች አገልግሎት የሚሰጥ እንደመሆኑ መጠን በተጠናከረ ሁኔታ ወደ ቀደመ አገልግሎት እንዲመለስ በማለም ድጋፍ መደረጉን የወልቃ ዲያስፖራ ማህበር ስራ አስፈጻሚዎች ገልጸዋል። መቼም ሆስፒታል የዚህ ሆስፒታል መቃጠል ለሁላችንም ትልቁ አሳዛኝ ሁኔታ ነው። ይህን ዜና በሰማን ቁጥር እንደ ወላይታ ተወላጅነቴ ይህን ሆስፒታል አውቃለሁ በጣም በሚያሳዝን ሁኔታ በሚዲያን ያየ ነው እና ሚዲያውም ደግሞ በሶሻል ሚዲያ ፎቶግራፉና ቪዲዮ ሲታይ በጣም በሚያሳዝን ሁኔታ እና ከሆስፒታሉ ቃጠሎ በኋላ እዛ በኋላ ያለው ነገር በጣም ከባድ እንደሆነ ስለተረዳን እንግዲህ የወላይታ ልጆችን ምን እናድርግ እንግዲህ ነገር ሀፕን አድርገዋል ከዚህ በኋላ ምን ማድረግ አለብን? በሚል የተወሰኑ የውላይታ ተወላጆች ከአሜሪካ፣ ከካናዳ እና ከእንግሊዝ የተወሰኑ ጊዜያዊ አስተባባሪ የሆነን በመጀመሪያ ደረጃ እስቲ እናሰባስብ ብለን ጎፈ እንደሚ አደረግን እና በሚዲያ ያየሁትና እውነት እዚህ ሆስፒታል ላይ እንግዲህ የተቃጠለው ሆስፒታሉ ይህን ይመስላል። ድሮ የምናውቀው ኢሜጅ አይደለም። በሚዲያ ሳይውና አሁን በአካል መጥቼ እያንዳንዱ ፎቅ ላይ የተቃጠለውን ሳይ በጣም ነው ያዘንኩት። ቶና ሆስፒታሊያ ተማይ ጦ ግን ሲሚከጠ ነው ኮሺያ ባኮንተ ነው ኖኒ ኢንተርኔት የበጋራ የኦቶና ሆስፒታል የእሳት አደጋ ከደረሰው ወዲህ ለድጋፍ የሚሆኑ የተለያዩ ቁሶችን ለመስጠት የተለያዩ አካላትን በበየነ መረብ አስተባብረናል። ያሰብነው ያህል ድጋፍ አድርገናል ብለን ባናስብም በአሁኑ ሰዓት አስፈላጊ የሆኑ ቁሶችን ለይተን ለግሰናል። ይህ ጅምር ነው። በቀጣይም ማኅበሩ የተለያዩ ድጋፎችን ያደርጋል። ለዚህ ድጋፍ መሳካት የተባበሩ የተለያዩ ግለሰቦችን በዲያስፖራ ማኅበር ስም ከልብ ማመስገን እፈልጋለሁ። ስንተናው ሃሳ ኡባ ሃያመተ አመታ ኡባ ደንተትዲ ሃጋፕሎ ኦባ ጊተባ ነው ሀልቾስ ለሆስፒታሉ የተበረከቱ የተለያዩ የሕክምና ቁሳቁሶች በገንዘብ ሲተመኑ ከ17 ሚሊዮን ብር በላይ መሆናቸውም ተነግረዋል። ከጅምሩ ትራንስፓረንሲ ባለው መንገድ አዲስ አበባ ግዢ ሲፈጸም በከፍተኛ ጥንቃቄ በመከታተል ያሉትን ነገሮች ሂደቶችን በመከታተል እንግዲህ እቃዎችን ይኸው ለማስረከብ ችለናል ማለት ነው። አንድ ነጥብ ሰባት ሚሊዮን ከዛ በላይ ነው በገንዘብ ሲጠመን። ሀጋፕል ጌተባ ከዚህም የተሻሉ በርካታ ስራዎችን ለመስራት ከዚህ በኋላ እናስባለን። በሆስፒታሉ የደረሰው የእሳት አደጋ ህክምና ፈላጊ ማህበረሰቡን በእጅጉ የጎዳ ነው። ስለዚህ ከዚህ በኋላ አንድ ላይ ተባብረን መስራት የሚገቡ ስራዎችን በጋራ በመሆን ልንሰራ ይገባል። ሚሽን ንደሪያው ስ በሆስፒታሉ የእሳት አደጋው ከደረሰ ወዲህ የተሟላ የህክምና አገልግሎት ለመስጠት መቸገራቸውን የተናገሩት የወላይታ ሶዶ ዩኒቨርሲቲ የህክምናና ጤና ሳይንስ ኮሌጅ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ወኪል ወልዴ ወልቃ ዲያስፖራ ማህበር ያበረከተው ድጋፍ የህክምና አገልግሎትን ለማሳለጥ የሚያግዝ ነው ብለዋል። እንግዲህ ይሄ ሆስፒታል ከተቃጠለ በኋላ እጅግ በጣም ብዙ ስቴክሆልደርስ እየመጡ እገዛ እያደረጉ ነው ያሉት። እጅግ በጣም ሰፊ እገዛዎችን እዚሁ ሀገር ውስጥም ከሀገር ውጭ ባሉ ፓርትነሮች በኩል እገዛዎችን እያገኘ ነው እስካሁን ድረስ የቆየ ነው። ዛሬ ደግሞ ወልቃ ወላይታ ዳያስፖራ አሶሲሽን የሚባለው አሁን ሪሰንትሊ የተቋቋመ ነን ጎቨርንመንታል ኦርጋናይዜሽን ነው። ያለውን ነገር ሞቢላይዝ አድርገን የሚያስፈልጉ ቁሳቁሶችን ማሟላት አለብን በሚል ተነሳሽነት ለእኛ ክሪቲካሊ የሚያስፈልጉ ቁሳቁሶችን የጨቅላ ሕፃናት ሕክምና የሚያስፈልጉ ቁሳቁሶችን እንደነ ፎቶቴራፒ ማሽን እንደነ ራዲያንት ዋርመር የተለያዩ ሳክሽን ማሽን እኛ ፕራዮሪቲ ለእኛ የሚጎሉ ነገሮች ምንድን ናቸው የሚለውን እነሱ ጠይቆ ፕራዮሪቲ ሊስት አስቀምጠንላቸው ያን ፕራዮሪቲ ሊስት በመጠበቅ እዚሁ እኛ ሆስፒታል ደርሰዋል። እነኚህ ቁሳቁስ እጅግ በጣም ይጠቅሙናል። ከማህበሩ የተበረከቱ ቁሳቁሶች በአሁኑ ሰዓት በሆስፒታሉ የማይገኙና በዋጋም ውድ መሆናቸውን ያነሱት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ባለሀብቱን የመንግስት ሰራተኛውንና የተለያዩ አካላትን በማሳተፍ ሆስፒታሉ መልሶ በማቋቋምና የተሟላ የህክምና አገልግሎት እንዲሰጥ የማድረግ ስራዎች እየተሰሩ መቆየታቸውን አንስተዋል። አንድ ነጥብ ሰባት አምስት ሚሊዮን በላይ ገንዘብ የሚያወጣ የተለያየ ቁሳቁስ እዚህ ሆስፒታል ውስጥ የማይገኙ በጣም ውድ የሆኑ በቀላሉ ማግኘት የማንችላቸው እነዚህ እቃዎች ዛሬ ይዘው መጥተው አስረክበናል። ይሄ ኦቶናን እንደገና መልሰን ከምናቋቋምባቸው መንገዶች ውስጥ አንዱ ነው። የተለያዩ ሰዎችን አስተባብረን ከዚህ በፊትም በሀገር ውስጥ ያሉም የተለያዩ ተቋማትን በማስተባበር በዞናችንና በሶዶ ከተማ ያሉ የተለያዩ የመንግስት ሰራተኞች ባለሀብቶችን አስተባብረን ችግር ባለባቸው አካባቢዎች ለህሙማን ቀድሞ በመድረስ የቀድሞ አገልግሎት ሳይቋረጥ እንዲቀጥል የማድረግ ስራ ሰርተናል። አሁንም ቢሆን ሆስፒታሉ በሙሉ አቅሙ ስራ አለመጀመሩን የጠቀሱት ዋና አስተዳዳሪው በቀጣይም መሰል ማህበራት ሆኑ ሀገር ውስጥና ውጭ ያሉ ግለሰቦችና ድርጅቶች እንዲተባበሩ ጥሪያቸውን አቅርበዋል። መልሰው ወደ ቀድሞ ሰርቪስ ለመመለስ የሚያስፈልጉ የተለያዩ ግባቶች አሉ። እነዚህን ተመሳሳይ ማህበራት ውጭ ያሉ የወላይታ ልጆች አገር ውስጥም ያሉ በሙሉ እንዲደግፉ እንፈልጋለን። በዚህ አጋጣሚ ጥሪ እናቀርባለን። ስንሰባሰብ፣ ስንነጋገር፣ ስንቀራረብ ብዙ ነገሮችን መስራት እንችላለን። አብሮነት፣ እንደዚህ አይነት ነገሮች ተጠናክሮ መቀጠል አለባቸው።